ጥያቄን አስጠለን የአዲስ አድማሱ የፖለቲካና ኢኮኖሚ ተንታኝ ዮሐንስ ሰ በዚህ ሳምንት የጋዜጣው እትም የአሜሪካ ቀረጥ ለኢትዮጵያ ሳይጠቅም አይቀርም ከተጠቀምንበት፣ ይላል እንዴት? የሚለውን ከሙሉ ጽሑፍ እናገኘዋለን። አብራችሁን ከቆያችሁ አብረን እናነባዋለን። ከዚያ በፊት ግን ትኩስ መረጃዎችና ቪዲዮዎች በጊዜ እንዲደርሳችሁ የአዲስ አድማስን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ጽሑፉ እንግባ። የአሜሪካ ቀረጥ ለኢትዮጵያ ሳይጠቅም አይቀርም ከተጠቀምንበት። የኢትዮጵያ አምራቾች የዛሬ 25 ዓመት ወደ አሜሪካ ከሚልኩት ሸቀጥ የሚያገኙት ገቢ በዓመት አምስት ሚሊዮን ዶላር ብቻ ነበር። ከዚያ ወዲህ ግን በፍጥነት እያደገ ከ250 ሚሊዮን ዶላር አልፈዋል። አሁን ፕሬዚዳንት ዶናልድ ትራምፕ ያወጁት አዲስ የጉምሩክ ቀረጥ የኢትዮጵያን ኤክስፖርት የሚጎዳ ሊመስል ይችላል። በእርግጥም የጉምሩክ ቀረጥ በደፈናው ኤክስፖርትን ይጎዳል። የአውሮፓ ሕብረትና ጃፓን፣ ቻይናና ቪየትናም፣ ሕንድና ደቡብ ኮሪያ እንዲሁም ሌሎች በርካታ ሀገራት ላይ ከፍተኛ ጉዳት ያመጣል። አሜሪካም ቢያንስ ቢያንስ ለጊዜው ከጉዳት አታመልጥም። ነገር ግን ኢትዮጵያን አይጎዳም ማለት ይቻላል። እንዲያውም ጠቃሚ ገጽታ አለው። በብልሃትና በትጋት በፍጥነት ከተጠቀምንበት እንደ ኬንያና ዩጋንዳ የመሳሰሉ በርካታ የአፍሪካ ሀገራትም ተጠቃሚ ሊሆኑ ይችላሉ። እንዲህ ሲባል ግን ጉዳት የሚደርስባቸው የአፍሪካ ሀገራት የሉም ማለት አይደለም። ደቡብ አፍሪካ ትልቋ ተጎጂ ናት። ለአፍሪካ ሀገራት በተሰጣቸው የንግድ እድል አማካኝነት ደቡብ አፍሪካ ከቀረጥ ነፃ ነበር ለአሜሪካ ገበያ ሸቀጥ የምታቀርበው። አሁን እንደ ማንኛውም ሀገር አስር በመቶ ቀረጥ ይኖርባታል። ከዚያ በተጨማሪም 20 በመቶ ይደረብባታል ተብሏል። 30 በመቶ ማለት ነው። በዚህ ከባድ ቀረጥ ደቡብ አፍሪካ በአሜሪካ ገበያ የነበራት ድርሻ ድምጥማጡ ሊጠፋ ይችላል። ከ25 ዓመታት በፊት የደቡብ አፍሪካ ኩባንያዎች በየዓመቱ ወደ አሜሪካ የሚልኩት ምርት 580 ሚሊዮን ዶላር ነበር። የአፍሪካ ሀገራት ከቀረጥ ነፃ እንዲሆኑ አሜሪካ እንደደቡብ አቆጣጠር በ2000 ከፈቀደች በኋላ የደቡብ አፍሪካ ኤክስፖርት በፍጥነት እያደገ ወደ 3 ቢሊዮን ዶላር ገደማ ደርሷል። በአዲሱ የትራምፕ ቀረጥ ግን የደቡብ አፍሪካ ምርቶች በአሜሪካ ምንም ገበያ አያገኙ ማለት ይቻላል። ቢሆንም ግን ደቡብ አፍሪካ ወደ ሌሎች ሀገራት በየዓመቱ ከ120 ቢሊዮን ዶላር በላይ ኤክስፖርት ስለምታደርግ ኢኮኖሚዋን የሚያናጋ አይሆንም። ናይጄሪያም ሌላኛዋ ተጎጂ ሀገር ናት። የናይጄሪያ ምርቶች በአሜሪካ ውስጥ ብዙም ገበያ አልነበራቸውም። ያለ ቀረጥ ክፍያ ማስገባት ከተፈቀደ በኋላ ገበያቸው እየሰፋ አሁን ወደ 15 ቢሊዮን ዶላር ደርሷል ከሀገሪቱ ኤክስፖርት ውስጥ ሶስት በመቶ ገደማ መሆኑ ነው አሁን 14 በመቶ ቀረጥ ተጥሎባታል ኢትዮጵያስ ተጎጂ ወይስ ተጠቃሚ የኢትዮጵያ አምራቾች የዛሬ 25 ዓመት ወደ አሜሪካ ከሚልቁት ሸቀጥ የሚያገኙት ገቢ በዓመት 5 ሚሊዮን ዶላር ብቻ ነበር ከዚያ ወዲህ በፍጥነት እያደገ እንደ አውሮፓ አቆጣጠር በ2014 የኢትዮጵያ ኤክስፖርት ከአሜሪካ ገበያ 360 ሚሊዮን ዶላር ገቢ አስገኝቷል አብዛኛው ኤክስፖርት የልብስና የቆዳ ምርት ናቸው ባለፉት 3 ዓመታት ግን ቀንሷል። የአምና ኤክስፖርት 265 ሚሊዮን ዶላር ሆኗል። ከጦርነት ጋር በተያያዘ ምክንያት ኢትዮጵያ ከቀረጥ ነፃ እድል ታግዳለች እና ከጥር 2014 ወዲህ የብሔራዊ ባንክ ብሪቱ መጽሔት ላይ የታተመ የጥናት ሪፖርት እንደሚገልጸው በእገዳው ሳቢያ 18 ፋብሪካዎች ተዘግተዋል። በስምንት የኢንዱስትሪ ፓርኮች ውስጥ ሲሰሩ የነበሩ ፋብሪካዎች በመዘገታቸው ከ11ሺ በላይ ሰራተኞች ተሰናብተዋል። በዓመት የ45 ሚሊዮን ዶላር ኤክስፖርት ከቀነሰባቸው የኢንዱስትሪ ፓርኮች መካከል በጣም የተጎዱት የሐዋሳ፣ የመቀሌ፣ የቦሌ ለሚና የድብረ ብርሃን የኢንዱስትሪ ፓርኮች ናቸው። የአዳማና የባህርዳር የኢንዱስትሪ ፓርኮችም ተጎድተዋል። በጥቅሉ የኢትዮጵያ ኤክስፖርት ከ2014 ጋር ሲነጻጸር በ95 ሚሊዮን ዶላር ያንሳል። ቀላል ጉዳት አይደለም። የውጭ ኢንቨስተሮች ፋብሪካ እየዘጉ መሄዳቸው ግን አይገርምም። ኢትዮጵያ ውስጥ እያመረቱ ወደ አሜሪካ ልብስና ጫማ ሲልኩ ቀረጥ ከሚከፍሉ ኬንያ፣ ጋና ወይም ሌላ የአፍሪካ ሀገር ሄደው ቢሰሩ ያለ ቀረጥ ምርታቸውን ወደ አሜሪካ ቢሸጡ ይመርጣሉ። አሁን ግን ከሁሉም ሀገር የሚመጣ ምርት ቢያንስ አስር በመቶ ቀረጥ ይከፈልበታል ተብሏል። በአንዳንዶቹ ሀገራት ላይ የተጣለው ቀረጥ ደግሞ ከዚህም ይብሳል። የልብስ ምርት በብዛት በመላክ የሚታወቁ ሀገራት ላይ ከ24 እስከ 54 በመቶ ድረስ ቀረጥ እንደሚጫንባቸው ተነግሯል። ቻይና 54 በመቶ፣ ቪየትናም 46 በመቶ፣ ባንግላዴሽ 37 በመቶ፣ ታይላንድ 36 በመቶ፣ ኢንዶኔዥያ 32 በመቶ፣ ፓኪስታን 29 በመቶ፣ ህንድ 26 በመቶ ቀረጥ ይጠልባቸዋል። እነዚህ ሀገራት ውስጥ በልብስ ምርት ላይ የተሰማሩ በርካታ ኢንቨስተሮች በአነስተኛ ቀረጥ ወደ አሜሪካ መላክ የሚችሉት እንደ ኢትዮጵያ በመሳሰሉ ሀገራት ውስጥ ፋብሪካ በመትከል ነው። እዚያው አሜሪካ ሄደው ፋብሪካ መትከል አይታሰብም። የሰራተኛውን ደሞዝ አይችሉትም። በወር 200 ዶላር ደሞዝ መክፈል ከባድ ነው። ለልብስ ፋብሪካዎች በወር 250 ብር ደሞዝ እንደ መክፈል ነው። ለዚያም ነው አውሮፓ፣ አሜሪካ፣ ጃፓንና ሌሎች ሀብታም ሀገራት ውስጥ የልብስና የጫማ ፋብሪካዎች በብዛት ሊኖሩም አይችሉት። ቻይናና ህንድ፣ ባንግላዴሽ፣ ቪየትናም የመሳሰሉ ሀገራት ላይ ኢንቨስትመንትና ኢንዱስትሪ እየተስፋፋ የመጣውም በዚህ ምክንያት ነው ከቅርብ ዓመታት ወዲህ ደግሞ በርካታ ኢንቨስተሮች እንደ ኬንያና ኢትዮጵያ የመሳሰሉ ሀገራት ላይ መሞከር ጀምረዋል። አሁን ግን የግድ ሳይሆን አይቀርም። ከ25 እስከ 54 በመቶ ቀረጥ ከመክፈል ይልቅ 10 በመቶ ቀረጥ የተጣለባቸው ሀገራት ውስጥ ፋብሪካ ለመትከልና ለማምረት የሚሞክሩ ኢንቨስተሮች እንደሚበራከቱ አያጠራጥርም። ይሄ ለእነ ኢትዮጵያና ኬንያ ትልቅ እድል ነው። በልብስና በጫማ ምርት ብቻ ሳይሆን በሌሎች የኢንዱስትሪ መስኮችም ጭምር ብዙ የውጭ ኢንቨስተሮችን መሳብ ይችላሉ፣ ካወቁበትና ከተጉበት። ካላወቁበትና ካልተጉበት ግን ያው በከንቱ የባከነ እድል ይሆናል። በሌላ አነጋገር ኢንቨስተሮች ዝቅተኛ ቀረጥ በመፈለግ ብቻ በጭፍን ወደ ኢትዮጵያና ወደ ኬንያ አይጎርፉም። ለዚያ ለዚያማ በጦርነት የተመሳቀሉ እንደ የመንና እንደ ማሊ የመሳሰሉ ሀገራት ላይ የተጣለው ቀረጥም ዝቅተኛ ነው። በአንዳች ተአምር አገራቸው ላይ ሰላም ካላወረዱና አስተማማኝ ሕግና ስርዓት ማስፋፋት ካልጀመሩ በቀር ወደ የመንና ማሊ የሚጎርፍ ኢንቨስተር አይኖርም፣ የሚሸሽ እንጂ።